በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ልጆች በያላችሁበት ከዚሁ ካለሁበት ሰላምታዬ ይድረሳችሁ። እንደምንሰነበታችሁ፣ እንደምንከረማችሁ፣ አምላካችን ፈጣሪያችን እግዚአብሔር ስሙ እስከ ዘላለም የተመሰገነ ይሁን። የእናቱ የቅድስተ ቅዱሳን የድንግል ማርያም በረከትና ረድኤት የሚደርብን ይህ በሳምንት ሁለት ጊዜ መንፈሳዊ ትምህርት የምንሰጥበት ክፍለ ጊዜያችን ነው። በርዕሱ እንዳያችሁት መንፈስን ሁሉ አትመኑ፣ ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና የሚለው ቃል ለዛሬው መሪ ቃላችን ይሆናል። ይህንን ትምህርት ለሁሉም አድርሱ። ምክንያቱም ዘመናችን አዳዲስ ነገሮችን የምናይበትና በተለይም የእምነት ፈተና የበዛበት ዘመን ከመሆኑ አንጻር ለሁሉም ይህንን ቃል አድርሱልን። በቸርነቱ በረዴቱ ለቅዱሳኑ ለነቢያቱ ሚስጥሩን የገለጸ አምላክ ለእኔም እንዲገልጽልኝ በጸሎታችሁ አስቡኝ። ወደ ፕሮግራማችን እናልፋለን።

ቀደም ሲል እንደሰማችሁት በርሱ ላይ እንዳያችሁት ሐሰተኛ ነቢያት ወደ ዓለም ወጥተዋል የሚል ነው። በአሁኑ ሰዓት በተለይ እጅግ እየበዛ ስለመጣ ለምድሪቱም ሰላም ስለማይሰጥ፣ ሁላችንም በያለንበት በሃይማኖታችን ጸንተን እንድንቆይ ለማለት ነው ዛሬ ወደዚህ ብቅ ያልኩት። አምላካችን እግዚአብሔር ሁሉን ያከናውናል፣ ክብሩ ለዘላለም ይሁን። እንግዲህ እንደምታውቁት ጥቂት ሰዎች ነቢያት መስለው የወጡበት ነቢይ ተብለው ከእግዚአብሔር ያልተወከሉበት የራሳቸውን ኑሮ ያሻሻሉበት ዘመን ላይ እንደደረስን ሁላችን የምናውቀው ነው። በአሁኑ በአዲስ ኪዳን ብዙ ነቢያት እየመጡ ስለተቸገርን በእውነቱ ህዝቡም ግራ ተጋብቷል። ጥንቆላ በሚመስል ወይም ደግሞ አውቅላሃለሁ በሚመስል አይነት መንፈስ ነው በአሁኑ ሰዓት በተለይ የምንመለከተው አሁን እዚህ ላይ ብንመለከት ጂሰስ ወንደርፉል የሚል የተጻፈበት ፕሌን አየው። በኢትዮጵያ የመጀመሪያው ነቢይ ፕሌን የሚኖር ነቢይ ነቢዬ እኔ ብሎ ራሱን ለሚጠራው ሰው ጌታ ፕሌን እንደሰጠው እንግዲህ ቤት ሰርተው ጨረሱ፣ ሁሉ አገኙ። አሁን ፕሌን የማታለል ይሄ አይነት የሐሰት ነቢያት ተጠበቁ። መጽሐፍ ቅዱስ ምን ይላል ስለ ነቢያት? በዕብራውያን ምዕራፍ አንድ ቁጥር አንድ ላይ እንደምታዩት ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማችን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ አሁን የነቢያት ሁሉ ፍጻሜ ኢየሱስ ክርስቶስ ነው ዛሬ ከየት መጡ እነዚህ ነቢያት ታዲያ መጠንቀቅ ይገባል ዛሬ ኢየሱስ ክርስቶስ ካዘዘን በላይ እነሱ የሚያዙትን ትእዛዝ እየሰማን ቤታቸውን የሸጡ ሀብታቸውን ያጡ ባልና ሚስት ተፋተው ትዳራቸው የፈረሰ በጣም በጣም ብዙ ናቸው ተጠንቀቁ ሴቶች በማህበር ዝን በሉ በተባለበት ዘመን ቤት ክራይም ሚስትም እጅግ በአፍ የሚያስችል የሚገርም ነገር በቅርብ ቀር ሆነ። እንደምትመለከቷት ነቢይ አድርጋ ራሷን ተመልክተናል። እዚህ ላይ እንደምትመለከቱት ከአሴር ወገንም የምትሆን የፋኑኤል ልጅ ሀና የምትባል አንዲት ነቢይት ነበረች። ነቢያት አሉ። ሴቶች ግን እዚህ ላይ ስታነብት ሉቃስ ወንጌ ምዕራፍ ሁለት ላይ ሰማንያ አራት ዓመት የኖረች ናት። ድንግልናዋን ጠብቃ የኖረች ናት። እግዚአብሔርን በቤተ መቅደስ ከነስ መሆን ጋር አመስግናለች። ከአሁኖቹ የሐሰተኛ ነቢያት ጋር ስታነጻጽሯት አይገናኝም። የአሁኖቹ አደባባይ ወጥተው የስጋዊ ትንቢት ብቻ ነው የምንሰማው። ተጠንቀቁ። ነቢያት በብሉይ ኪዳን ለሕዝቡ የጠቀሙት መከራ ውስጥ የገባን ሕዝብ ለማጽናናት ለማረጋጋት ከእግዚአብሔር የሚሰጣቸውን ቀጥታ ለሕዝቡ በማስተላለፍ አባ ጊዮርጊስ ዘጋስጫ ሰዓታትን የደረሰ ነው እጅግ መልካም የሆነ የሌሊት ጸሎት ነው እዚያ ላይ የምናገኘው ቃል አለ በመንፈስ ቅዱስ የደረሰውን እግዚአብሔር ቃሉን እንዲያሰማ በነቢያት በኩል አናገረ እንዲያውም አሞፅ እንደሚነግረን ደግሞ ያለ ነቢያት በስተቀር እግዚአብሔር አንድም ቀን የተናገረበት ቀን የለም መልእክቱን ለማስተላለፍ ነቢያት ተጠቅመዋል ይለናል በትንቢተ አሞፅ ምዕራፍ ሦስት ቁጥር ስድስት ላይ ለህዝቡ ለማስጠንቀቅ ነቢያት ይናገራሉ ለምሳሌ በሚኪያስ ምዕራፍ ሶስት ቁጥር ስምንት ላይ በደሉን ለያይቆብ ኃጢአቱን ለእስራኤል አሁን ህዝብን ነው እናገር ዘንድ በእግዚአብሔር መንፈስና ኃይል ተሞልቻለሁ አለ ሚኪያስ። እንደዚህ ይላካሉ። ከእግዚአብሔር ተልከው ለህዝቡ ማስጠንቀቂያ ይናገራሉ። እግዚአብሔር በነቢያቱ በኩል ህዝቡን ይመራ ነበር። ሲያጠፉም ይገስጸው በነቢያቱ በኩል ነበር። ምርጫው ከሱ ነው። ከማይጸንም ይመርጣል። ከተወለዱም በኋላ ይመርጣል። ካደጉም በኋላ ይመርጣል። እነዚህ ራሳቸውን የሚሾሙበት በዚህ በሐዲስ ኪዳን መጠንቀቅ አለባችሁ። አውቅልሃለሁ ወደሚለው ክፉ መናፍስት አካሄድ ላይ ነው የሚገኙት። አሁን በቡሊ ኪዳን እንዳየነው ነቢያት እንዲህ አይነት ግንኙነት ነበራችሁ ከእግዚአብሔር። በሐዲስ ኪዳን ስንመጣ ነቢያት የሚለው ስም ጎልቶ አይታይም። ምክንያቱም አንዴ ሊፈጽም የመጣው የድንግል ማርያም ኢየሱስ ክርስቶስ የነቢያቱ ሁሉ ጌታ ነውን። ስለዚህ ዛሬ ራሱ ባዘጋጀልን ጌታችን ኢየሱስ ክርስቶስ ሐዋርያ፣ ደቀ መዝሙር፣ ባለ ራእይ፣ መምህር እንዲህ የተባለ ነው የሚጠራው በአሁኑ ሰዓት። ስለዚህ ዛሬ ከየት መጥቶ ነው ነቢያት ነን እያሉ የሚናገሩት ነው? እነዚህ ነቢያት ደግሞ በጣም እጅግ ሃብታም ሆነዋል። ለምን? ህዝቡ እውነት እየመሰለው ጥሪቱን ሀብቱን ሁሉ ሰጥቷል። ቤቱን ሸጧል። ሀብት ንብረቱን አውድሟል። እንኳን በነብይነት በክህነት ደረጃ ላይ የማትለወጥ የዘላለም ክህነት ያለው ጌታችን ኢየሱስ ክርስቶስ ከመጣ በኋላ ለሰው መጸለይ ንስሐ መስጠት እንጂ ማዳን የእርሱ ነው። የማትለወጥ ክህነት ያለው የማትለወጥ ነብይነትም ያለው። ስለዚህ እዚህ ላይ የምትመለከቱት ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋል አለ ነው። ተጠንቀቁ። ጌታም ሲያስተምር ስለ መጨረሻው ዘመን ብዙዎች በስሜ ይመጣሉ፣ ክርስቶስ በዚህ ነው በዚያ ነው ቢሏችሁ አትውጡ። ከየት ከቤታችሁ ቤት ምንድን ነው ሃይማኖት በነቢያት የተነገረ በሐዋርያት የተሰበከች እምነት አትውጡ ከዚህ ተጠንቀቁ ተጠበቁ አስቡ በሰማነው የነቢያት ቃል በሰማነው የሐዋርያት ቃል ጸንተን መገኘት አለብን ሐዋርያው ቅዱስ ጳውሎስም ያለን ይህንን ነው በኤፌሶን መልእክቱ ምዕራፍ ሁለት ቁጥር 20 ላይ እንግዲህ በነቢያትና በሐዋርያት መሰረት ላይ ታንጻችኋል እንግዲህ ይህ ሕንፃ እያደገ ወደ ጌታ ቤተ መቅደስነት የሚለን እኛ የጌታ ቤተ መቅደሶች ሆነናል። ቀድሞ በነቢያት በኋላም በሐዋርያት እነሱም ከጌታ ባገኙት የሕይወት ቃል አንዴ ተመስረተን ቤተ መቅደሶች ሆነናል። እባካችሁ ድምፃቸውን ከፍ አድርገው እንዲህ ታገኛለህ እንዲህ ታገኛለሽ የሚሉ ሀብት ንብረትን ሰጣንን የሚሉ ከሐሳውያን ነቢያት ራቁ። ዛሬ ዘመኑ የከፋ ነው። ትዳር ፈርሷል። ጓደኝነት ጠፍቷል። ብዙዎች ሀብት ንብረታቸውን ይሸጠዋል፣ ለውጠዋል በሐሰተኞች ነቢያት ጸልዩ። በዚህ በሉቃስ ወንጌል ምዕራፍ አንድ ቁጥር 69 ላይ የምናየው ይህንን ቃል ያረጋግጥልናል። በቅዱሳን ነቢያትም ቀድሞ የተባለውን ቃል በሐዋርያቶቻችሁ ሰማችሁ፣ ተረጋገጠ። ስለዚህ በዘመነ ብሉይ ሙሴ አሮንን እንደ ሾመ ሁሉ ጌታ ደግሞ ቅዱስ ጴጥሮስን በማቴዎስ 16 ላይ እንደምናየው ሾሞታል። ከዚህ ውጭ ሌላ ነቢያት ነን እያሉ የሚነሱ እንዳይኖሩ መጠንቀቅ ይገባል። ስለዚህ ስለ መጻዊ ዓለም ጌታ ኢየሱስ ክርስቶስ በማቴዎስ 24 ላይ አስቀምጦልናል። በስሜ የሚመጡ ስላሉ ተጠንቀቁ ነው። ዛሬ የኢየሱስ ስም ከፍ ብሎ ይጠራል። ስም መጥራቱ አይደለም፣ በስሙ ክስ ያሉትን የሐሰተኛ ነቢያት ደግሞ ማወቅ ይገባናል። የምድራዊ ሕይወታችሁን እንዳይጎሰቁል የሰማይ ሕይወታችሁም እንዳይጎድል ማቴዎስ 24ን በሙሉ ብታነቡት አስተማሪ ነው። ስለ ቃሉ እግዚአብሔር የተመሰገነ ይሁን። የአምልኮት መልክ አላቸው። ኃይሉን ግን ክደዋል ጌታ ጌታ ጌታ በዚህ መጣ በዚህ ሄደ ሲሉ ትክክለኛ አገላለጥ የሚመስል የአምልኮት ሲያለቅሱ ሲያነቡ ሲጮሁ የአምልኮት መልክ አላቸው ኃይሉን ግን ክደዋል ለምን እነሱ የሚፈልጉት ከእናንተ አንድ ነገር አለ ሥጋዊ ደማዊ የሆነው ሕይወታቸውን ማበልጸግ ነው ከነዚህ መራቅ ይገባል ይብለን ሐዋርያው ቅዱስ ጳውሎስ። ስለዚህ ዛሬ ቅድስት ቤተ ክርስቲያናችን ከእንዲህ አይነት ሐሰተኞች ነቢያት መጠበቅም ማስጠበቅም ስላለብን ነው፣ ተጠንቀቁ ለማለት እነሱን፤ እየተከተላችሁ ገንዘባችሁን እየገበራችሁ ያላችሁ ካላችሁ፣ የመዳን መንገዱ እሱ አይደለም። ቃሉን የፈጸመ በቀራንዮ ደሙን ያፈሰሰ ስጋውን የቆረሰ አርባ ቀን እየታየ የሰበከ በአርባኛው ቀን ያረገ መንፈስ ቅዱስን የላከልን ለዚህ እኮ ነው መንፈስ ቅዱስ የመጣበት ዘመን ስለሆነ መናፍስት የበዙት። በዚህ ላይ እንደምትመለከቱት ወዳጆች ሆይ መንፈስን ሁሉ አትመኑ። የመንፈስ ዘመን ነው፣ መናፍስት የበዙበት ዘመን ነው። በጣም እጅግ በረቀቀ አካሄድ ነው የሚመጡት። የአምልኮት መልክ አላቸው። እያለቀሱ ነው የሚመጡት። የሚያድኑ መስሎ ነው የሚመጡት። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ዝም ብላችሁ አትግቡ። አብራችሁ ሲያለቅሱ አታልቅሱ። ሲጮሁ አትጮሁ። ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋልና። ይሄ ነው እንግዲህ ፍጻሜው። የአንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር አንድ ላይ ይሄን ማየት ትችላላችሁ። እግዚአብሔር አምላካችን ከሐሰተኛ ነቢያት ተጠብቀን እውነተኛውን ቃል ሰምተን እንድንድን አምላካችን እግዚአብሔር ይርዳን። ወስባት ለእግዚአብሔር።